ህፃናት እየተረዱ ወገኖቻችን እየተጎሳቆሉ መከራቸውን እየበሉ ያሉበት ሁኔታ አለ። እግዚአብሔር ለዚች ምድር ለዚች ለበረከት ምድር የጥንቱን ሰላም ያን አብሮነት ያን ፍቅር እንዲመልስልን ምመናል። ጠዋትና ማታ በእውነት ህንፃ ስላሴ ሲፈርስ አያስለቅስም! አዎ እኛ ይህንን እንግዲህ በምድር ያሉትን አብያተ መቃደሳትን እየገነባን ነው፣ እያስዋብ ነው። ወገኖቻችን ደግሞ በተለያየ ምክንያት እያለቁ ነው። የእግዚአብሔር ልጆች ስለዚህ ይህ ሰላም ባሉበት ደርሷቸው፣ ሰላሙ በስቶላቸው፣ እንደ ልብ ገብተው እንዲወጡ እግዚአብሔር እንዲያመልኩ፣ ስጋውን ደሙን በልቶ የመንግስቱ ወራሾች እንዲሆኑ፣ በገዛ ሀገራቸው በሰላም እንዲኖሩ፣ በሰላም እንድንኖር ያለ ጸሎት ሌላ መሳሪያ ምን አለን? ያለ እግዚአብሔርም ያድነን ማን አለ? ማንም። የመሳሪያ ብዛት እኮ እኛን አያድነንም፣ የንግግር ብዛት አያድነንም። የእግዚአብሔር ልጆች ስለዚህ ይህ ሰላም ባሉበት ደርሷቸው ሰላሙ በስቶላቸው እንደ ልብ ገብተው እንዲወጡ እግዚአብሔር እንዲያመልኩ ስጋውን ደሙን በልተው የመንግስቱ ወራሾች እንዲሆኑ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 ህፃኑ እያቃሰተ ያለው ሁኔታ ነው። በእውነቱ እያለቀሰ ነው ያለ እያዘነ ነው ያለ። እስቲ እግዚአብሔር ፈቃዱ ሁኖ ወደ ጻድቁ አቡነ ተክለ ሃይማኖት ሀገር በእውነቱ በረከት ወዳለበት ሀገር በበሽታም ይሁን በምክንያት መጧል። የእሳቸው ጸሎት ይጠብቀው እስቲ ይህ ልጅ እንዲያው ፈውስ አግኝቶ ክርስቶስ ፈውስ እንዲሆነው በእውነቱ እንዲድን ጸሎት አርጉ እስቲ ጸሎት አርጉ። እንግዲህ ይህን አየን። በየቦታው በእንደዚህ አይነት ስንት ችግር አለ። የእግዚአብሔር ልጆች ኢትዮጵያውያን፣ ይህን ድምፅ የምትሰሙ ለወገኖቻችሁ ድረሱ፣ ድረሱ፣ አልቅሱ፣ እዘኑ። አዎ፣ መላ እንያዝ፣ እንጸልይ፣ የተጣላንም እንታረቅ። አዎ፣ እግዚአብሔር ምረቱን ካልሰጠ፣ እግዚአብሔር በረከቱን ካልሰጠ፣ እግዚአብሔር በመግቦቱ ካልጎበኘ፣ እኛ ምን ልናደርግ እንችላለን? እና በዚህ አይነት ችግር ያሉ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 በዚህ በወላይታ ሀገረ ስብከት ላላችሁ ሚመናን ጥሬን ትላንት ማስተላልፍ ያለው አሁንም በድጋሚ አደራ እላለሁ። ይህ የእናንተ ልጅ ነው። የኢትዮጵያ ኦርቶዶክስ ተዋህዶ የቅዱስ ቤተ ክርስቲያን ልጅ ነው። እያቃሰተ ነው ያለው። ሌሎችም አሉ። ጠይቁ፣ ጠይቁ፣ ደርሳችሁ ጠይቁ። አስፈላጊውን ነገር ሁሉ ማገዝ ከእኛ ይጠበቅብናል። የእግዚአብሔር ልጆች እንዲሁ በዚህ ምድር ስንኖር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 የተኛንበት ጊዜ ይበቃናል። እስካሁን ድረስ የተኛ ነው በቂ ነው በቂ ነው። እንዳንበላ መንቃት ያስፈልጋል። ስለዚች ሀገር፣ ስለ ቅድስት ቤተ ክርስቲያናችን ጉዳይ፣ ስለ ምዕመኖቻችን ጉዳይ አደራ እላለሁ። የእግዚአብሔር ልጆች አንድ እንሁን። ዛሬ መሰባሰባችሁ ጥሩ ህብረታችሁን አሳይታችኋል። በጎነታችሁን ቀጥሉ። በእውነቱ ትልቁ ሀብት እግዚአብሔር ያለው ሰው ነው። በእውነቱ እግዚአብሔር የሌለው ሰው ነው ዳ ይህ ሁሉ ሰው እግዚአብሔር አለለት ክርስቶስ አለለት። የእግዚአብሔር ልጆች ድንግል ማርያም አለችልን ለሁላችንም። እኛ ሀብታሞች ነን በእግዚአብሔር ስም ሀደራዊን ጥሬን አስተላልፋለሁ፣ አስተላልፋለሁ። ኢትዮጵያውያን እኛ ታሪካችን የገነነ ነው። የቆሸሸ ታሪክ የለንም፣ የለንም። በእውነቱ የተንጠረጠረ የተበጠረ ታሪክ ነው ችን ቤተ ክርስቲያን ለእኛ ያስረከቡ አባቶቻችን ጀግኖች ናቸው። እኛ ደግሞ ደካሞች እንዳንሆን ጠንከር ማለት አለብን እና ስለዚህ ይህ የምንሰበሰብበት ወቅት ስለሆነ ሀደራችሁን በየጊዜው ሀገራችን ላይ በጣም ፈተናው እየበዛ ወገኖቻችን ላይ ፈተናው እየበዛ እየሰፋ ያለበት ሁኔታ ስላለ ይህን በጸሎት በልመና ማስታገስ አለብንና ሀደራችሁን በተለይ በክርስቲያን ሆስፒታል በእውነቱ ዛሬ ተኝተው ለሚገኙ፣ ለሚያቃስቱ፣ ለተቸገሩት ወገኖቻችን መድረስ አለብን እና በዚህ ቦታ የታገረ ስብከትም በሌላም አህጉር ሁሉ እንተጋገዝ፣ እንሰባሰብ፣ እንመካከር። እግዚአብሔር ከሁላችን ጋር ይሁን።